በስማ የሶፊያ በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አመሰቡ ለሚያዚያ በዛቲ ዕለት አእረፈ ጻድቅ ኢያቄም አቡሃ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ሰባት በዝች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ እያቄም አረፈ። ይህም ጻድቅ በሶስት ስሞች ይጠራል። እሊህም እያቄም፣ ዮናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዩድ ልጅ እያቄም በትውልድ ሀረግ እስከ ሰሎሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘስጋ በእስራኤል ዘነብስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሃናም መካን የሆነች፣ ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይችን ጣፋጭ የሆነች መልካም ፍሬ አለሙን ሁሉ ከረኃበ ነፍስ ያዳናች ሰጣቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ ኢያቄም ለክብር ባለቤት ክርስቶስ ሀያት መሆን ተገባው። ድንቅ ስለሆነ ስጋየው ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቡናው ደስ ብሎት መስዋዕቱን አቀረበ። ከላዩም ከወገኖቹም ልጆች አፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ከአስተዋት በኋላ ለእግዚአብሔር እንደተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ እያቄምም ጥቂት ዘመን ኑሮ በሰላም አረፈ። የከበረች በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም ለያቄም ዘኮኖ ምሄወ ዘሰማያት ሰዘር ወአድባረ ደለወ እበየዝንቱ ጻድቅ ሶበተ ዜነወ እምለ ለወለዱ በዓለም አሃተ ወአሃወ እምልበ ኩሉ ያንእስ አበወ። በዚች ምለት የሰማዕታት አጋቦስና የቴዎድራ ደግሞ የብሊዮን ገዳሚ አባ ሙሴ ልጅ አባ መቅሩፋት መቅሩፋ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ለዘላለሙ ይቅር ይበለን አሜን። ሰላም እብል በቃለ አሚን ወተዝፋላ ጋቦት ወድራ ሰማይታታ አልፋ አዲ ሰላም ለወልደ ሙሴ መትሩፋ ትንብልና ወሙ በቋየ ትመግበኒ ሀዲፋ እምቀም ላይ እሙቅ ወስፉ ጽንፋ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ ስምንት በዚች ዕለት የከበሩ ሶስት ሴቶች በሰማይትነት አረፉ። በዚችም ቀን መቶ ሀምሳ ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማይትነት አረፉ። በዚችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን።

በጸሎተሙ ማርያም አራቂተ ሁሉም ባይ ስውረ መሃረነ ኢየሱስ ክርስቶስ ታምሪ ሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወሳይ ለረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው ረድኤታቸው ከሁላችን ከህዝበ ክርስቲያን ጋር ይሁንና፣ የአብ የወልድ የመንፈስ ቅዱስ ተአምር ይህ ነው። ገባጦን በሚባል ሀገር አንድ ሰው ነበረ። ያም ሰው እግዚአብሔርን የሚፈራ ጻድቅ ነበረ። በጎ ሥራ መሥራትንም ይወድ ነበር። የአብ የወልድ የመንፈስ ቅዱስንም ዝክር ለማድረግ ይቸኩል ነበር። ከዕለታት በአንድ ቀን ቤተሰቦቹ የአብ የወልድ የመንፈስ ቅዱስ በጎች ከበጎች ለዩ አላቸው፣ በተስካራቸውም ቀን ይታረዱ ዘንድ። ይህንን ከተናገረ በኋላ በጎችን አሰማራቸው። ለሥላሴ ከሰጣቸው በኋላ እነዚህ በጎች እጅግ በዙ። ወደ በረሃ በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች ለይቶ አንዲቱን በግ ይዞ ሊበላት ወዶ ሳለ አብ ወልድ መንፈስ ቅዱስ ከለከሉት። በበጊቱ ጠጉር አንዲት እንኳን አላጠፋም። ሂደ ይህችን በግ ጠብቃት አሉት። የጥርስህንም ኃይል ይድከም። ወደ ማዶሪያውም ወሰዳት። እነዚያ በጎችም ከመወሰዳቸው በኋላ ከተሰማሩበት ወደ ማደሪያቸው ገቡ። ጠባቂዎቹ የበጊቱን ባለቤት በግን ነብር ወሰዳት አሉ። ያም ሰው በሰማ ጊዜ ተአምራት የሚያደርጉ ናቸው ተብላችሁ አትጠሩም ብሎ ጮኸ። ገንዘባቸውን መጠበቅ አይቻላቸውም፣ እኔም ከእንግዲህ አልማጸናችሁም። ነፍሴን አታድኗትም። በእግዚአብሔር ያመነ ያድነው ብሎ ነቢይ እንደተናገረ ከዚህ በኋላ ስማችሁንም አልጠራም ይህንን ከተናገረ በኋላ ያን ጊዜ አብ ወልድ መንፈስ ቅዱስ በዚያ ነብር ወርደው በእግሯ እንድትሄድ ያችን አንስተህ ተሸከማት አሉት። ያ አውሬ አንስቶ በጫንቃው ተሸክሞ ሲሄድ ከከተማው በር ደረሰ። በጋቸውንም ተቀበሉኝ ብሎ በጋችሁንም ተቀበሉኝ ብሎ ጮኸ። ምክንያቱም አብ ወልድ መንፈስ ቅዱስ ከተከተሉኝ ተሸክሚያ ሲሄድ ከእርሷ ላይ አንዲት ጠጉር እንኳ አልነጨም። ለመብላትም ሲሸኩል አብ ወልድ መንፈስ ቅዱስ አይተው ገሰጹኝ። ገንዘባችንን ለምን አመጣህ? ወዴት ወደ ቀደመ ማደሪያዋ መልሳት አሉኝ። ይህንን ባሉኝ ጊዜ ተሸክሜ ወደ እናንተ መጣው። ከእንግዲህ ወዲህ ግን ስለ እኔ ለምኑልኝ፣ በእኔ ላይ መቅሰፍት እንዳይገኝብኝ፣ በላዩ ላይ እሳት እንዳይወርድብኝ። ጉርማን ሆነው አይቻለሁና አራያቸውንስ ምን ይመስል? ምን ቤትስ ይችለዋል? ይህችን በግ አርጄ ልበላት በወደድኩ ጊዜ አፌ ተዘጋ፣ በጊቱም ለማየት አይኖቼ ታወሩ፣ የበጊቱንም ጠጉር እንዳይዳስሱ እግሮቼ ታሰሩ። ይህንም ነገር በሰሙ ጊዜ ሕዝቡ ፈጽመው አደነቁ። ከዚህም በኋላ ያችን በግ ተቀብለው ሥላሴን አከበሩባት። ያ ሰው ግን ዝክራቸውን ያደርግ ዘንድ ወደደ። ኃላፊ ከሚሆነው ከዚህ ዓለም በሞት እስኪለይ ድረስ መንግሥተ ሰማያትም እስኪገባ ድረስ ከነብር ያዳናትን እግዚአብሔርን አመሰገነ። ልጆቿ እስከ ዛሬ ድረስ አሉ። ለአብ ለወል ለመንፈስ ቅዱስ ዝክርም ያርዷቸዋል። በረከታቸው ይቅርታቸው ከሁላችን ጋር ይሁን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ ኦርቶዶክስ ተዋህዶ የንስሐ መርከብ ማህበርተኞችን በቸርነት ጠብቀን ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን። አስራረ ቤተ ክርስቲያንን አስታክስልን። ቅድስ ተዋህዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ቅደስ ስም ከትምፃ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድሪ ሲሳየነ ዘለለ እለትን አበነ የወምድግለን አበሳነ ወየጋየነ ከመኒነኒን ህድግ ለዛ አበሰለነ የታባአነ ዚኦውዝ ተመንሱ ታላ ድነን ነው ባልሃነም ኩሉ እኩይ

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩትዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ